ነው ይሄ ቀላል ነገር አይደለም። እንዴት ያልተማመሰው ታመዋል ብለህ በባዶ መድኃኒት ይሰጣል? አንቺ የሕክምና ቦታው የምታውቂው ከሆነ ነገር፣ ካልሆነ ግን ቀጥ ብዬ ቤት ሂጄ እንድትወስደኝ ያደርጋታል። እውነት አላውቅም። ግን በቃ ተረጋጋ። ዋናው ነገር እኔ ደህና መሆኔ ነው። አበባ አባባ፣ የታመምሽ መስሎሽ እኮ ራስሽን ልታጠፊ ነበር። እና ይህ ዝም ብሎ ይታለፋል? ልናጣች ነበር እኮ። ግን በቃ አሁን ደህና ነኝ። በዚህ ማመስገን አለብኝ። አይሆንም። እውነቱ መውጣት አለበት። እንዴት ቢደፍሩ ነው ሀሰተኛ የሕክምና ማስረጃ የሚሰፉት? ቤት የነገርኳቸው ሰዎች ቤሉልን ለመያዝ ተቃርበው ነበር። እና አልተያዘም እያልክ ነው ቴዲ? እንዳትሳሳት፣ በአሁኑ የግድ መያዝ አለበት። እዚህ ቤት ከመጣ የሆነ ነገር ይፈጠራል። ሄለን ተይዟል፣ ግን ማን እንደያዘው እስካሁን መረጃ የለኝም። የማውቀው ነገር የኔ ሰዎች እንዳልያዙት ብቻ ነው። አቤት አቤት፣ ቴዲ ቀልድ አይደለም። በጭራሽ እንደውም እሱን ይዘው ነው ነው፣ ሲተዋት መንገድ ላይ እያለቀሰች እንደነበር የነገረን እንዴት? ቆይ ማነው ይሄንን ያደረገው? ማንም አለ እየተጫወተ ያለው ምንም አልገባኝም። እሱን እኔም ማወቅ አልቻልኩ፣ ግን እርግጠኛ ነኝ ይህን እያረገ ያለው ጠንቅቆ የሚያውቀን ሰው ትንሽ አለው አንድ ነገር ይሁንና በቁሽ ይህን መቼ እንዲወናች መቼ ስራትን ያስ የምትናገረውን ነገር መነጭ ባልመርጥስ ምን ተመጫለች እሱና ያለን እመለሳል አዶኒ ቤሎንን ያገተበት ምክንያት አንድም ስለኑኑ ነው። ምክንያቱም ከቤት ከመውጣታቸው በፊት ወይዘሮ ሄለንና እንዲሁም ደግሞ አዶኒ እጅግ በጣም እንግዲህ ቤሎንን ሲጨቀጭቁት ነበር። ምክንያቱም አዶኒ ኑኑን የትም ይዛሃት መሄድ አትችልም። እሷ የኔነች። አርፈ ተቀመጥ ብሎ ነበር፣ ተናዶ ነበር እየጠየቀው ማለት ነው። ግን ደግሞ ቤሎ በፍጹም ይህ ነገር መሆን የለበትም፣ እጄን ያዥኝና እንውጣ በማለት እንግዲህ ኑኑን እዟት እንደወጣ ሁላችንም ያየነው ጉዳይ ነው ማለት ነው። በነገራችን ላይ ኑኑ በዚህ አጋጣሚ ስለ ራሷ ስለ ጤንነቷ ማወቋና ምንም ነገር እንደሌለባት ማወቋ እጅግ በጣም አሪፍ ነገር ነው ማለት ነው። ምክንያቱም አንዱሻ እንግዲህ ተንኮል ሰረሁኝ በማለት እሷ በብዙ ነገሮች ኑኑን ስትጎዳት አይተናል። ግን ደግሞ ይህንን ጎዳዋት ብላ ለእሷ እጅግ በጣም ጠቃሚ ነገር ነው ለቤሎን እየተናገረችው ማለት ነው። ቤሎን እንግዲህ ኑኑ እንግዲህ ያው በሽተኛ እንዳለባት ወይንም ደግሞ ነገሮች ሁሉ እንደዚህ እንደተሆነባት ያወቀው እሷ ስላሳየችው ነው ማለት ነው። ስለዚህ አንሻ ባት ታሳየውና ባተነግረው ኑኑ እጅግ በጣም ከዚህ በላይ ራሷን ትጨናነቃለች፣ እራሷንም ለማጥፋት ትሞክራለች። ከዚህ በፊትም ራሷን ለማጥፋት እንደሞከረች ያው የታወቀ ጉዳይ ስለሆነ ማለት ነው። ስለዚህ እሱ ማወቁ ለእሷ አሁን ላይ ማለት ነው ምንም ነገር እንደሌለባት ስለተረዳች እጅግ በጣም ነው ደስ የሚለው። በጣም ደስ ብሏት ወደ ቤት እየተመለሱ ያለ፣ እንዲሁም ደግሞ ቤሉን ተናዶ ማለት ነው ምክንያቱም ማን ነው ይህን ነገር ሊያደርግ የቻለው? እንዴት ምንም ነገር ሳይኖርብሽ ራሱ መድኃኒት አዘው እንዴት ይሰጡሻል? መድኃኒት የገዛችሁበትን ቦታ እንድትወስጂኝ ፈልጋለሁ። አሊያም ደግሞ እሷን ማግኘት እፈልጋለሁ። ይህ እኮ በጣም ወንጀል ነው። እንዴት ቢደፍሩን ነው እንደዚህ ያደረጉት? በማለት እጅግ በጣም በመናደድ ወደ ቤት በሚመጣበት በሚመለስበት ሰዓት ነበረ እንግዲህ አዶኔ ሊያስዘው ወይንም ደግሞ ሊያሳፍ ነው የቻለው ማለት ነው። እንግዲህ እናንተ የፈለጋችሁትን ነገር አድርጎ ስራችሁን ታቃላችሁ፣ በማለት ስልክ ሲያወራ ነበረ እንዲሁም ደግሞ ወይዘሮ ሄልን ከቴዲ ጋር ስታወራ ነበር ማለት ነው። እና መታገት እንዳለበት እና ተመልሶ ወደ ቤት እንዳይመጣ ምክንያቱም ከቤት ከመጣ በጣም ብዙ መጥፎ ነገሮች ይፈጠራሉ ስትለው ነበር ማለት ነው። ወደ ቤት ከመጣ ስለ ልኑ ጉዳይ ምክንያቱም በሽታ የሌለባትን በሽታ አለባት ተብሎ መድኃኒት ስሰጣት የነበረውን የትኛው ሆስፒታል ነው ይህን ነገር ሊያደርግ የቻለው እንዴት ቢደፍሩ ነው ሲቀጥልስ ምንም የሌለባትን ልጅ አለብሽ ማለት እንዴት ነው እራሷን እኮ አጥፍታ አተናት ነበር እያለ እየተናደደ እየተበሳጨ እንግዲህ ቀጥታ ወይዘሮ ሄለልን ለማግኘት ወደ ቤት በሚመጣበት ሰዓት ነበር አዶኒ እያሳፈነው ማለት ነው ሆኖም እንግዲህ ቴዲ ደውሎ የኛ ሰዎች አይደለም እሱን ያገቱት ማን ሌላ ሰው እኛን የሚያቀን እንዳለ በፍጹም አላቅም። ግን ደግሞ ኑኑን ትቶ ኑኑ እያለቀሰች ትተዋት እሱን አግተውት እንደሄዱና የኛ ሰዎች እንዳልሆኑ ነው መረጃ ያለኝ እስካሁን። ግን ደግሞ በዚህ መልኩ የእኛን ነገር የሚሰራ ሰው ማን ነው እሱን ቀስብዬ የምደርስበት ይሆናል። ለጊዜው ግን ምንም የማውቀው ጉዳይ የለም በማለት እንግዲህ ቴዲ ለወይዘሮ ሄለን መልሶላታል። ወይዘሮ ሄለን እጅግ በጣም ነበር የተናደደችው። ምክንያቱም ይህን ነገር ሊያደርግ የሚችል ሰው ማን ነው ብላ ነበር ማለት ነው። አዶኒ ግን አስጠንቅቋታል። በነገራችን ላይ ማለት ነው ከዚህ በፊት አባቴ ከእናንተ ጋር የጀመረውን ነገር አልተጨረሰም፣ ስለዚህ በሱ ቦታ እኔ መግባት እፈልጋለሁኝ፣ እንዳለ ፋይሎቹ ከጀ ላይ ይገኛሉ በማለት እንግዲህ ለወይዘሮ ሄለን ነግሯታል። እስከዛሬ ፋይል ስሰበስብ የነበርከው አንተ ነህ ወይ ብላም ጠይቀዋለሁ። አዎ፣ እኔ ነኝ። ምን ነው የማላደርገው መስሎሻል? ምንም ነገር የማላቅ ነው እንዴ የምታደርግኝ? በደንብ ነው የማቀው። ስለዚህ አብረን እንሰራለን በማለት እንግዲህ ነግሯታል ማለት ነው። ምንም ነገር መናቅ አይጠበቅብሽም። እሱን ወደፊት አብረን የምናየው ይሆናል። ስለዚህ አብሬሽ እሰራለው በማለት እንግዲህ ሲናገራት፣ እሷ እጅግ በጣም ነበር የደነገጠችው። የማንም ውርጋጥ መጫወቻ ሆንኩኝ እያለች ስትናደር ነበረ ማለት ነው እና የወይዘሮ ሄለን ማለት ነው የክፋት ስራዋ እንግዲህ የተገለጠ መጥቷል። ምክንያቱም አዶኔ አሁን ላይ አባቱን የገደለችው እሷ መሆኑን ራሱ ይብን አያቅም፣ ግን ደግሞ ቀስ በቀስ እሷ ምን እንደምትሰራ ና ምን እንደምታደርግ እንዲሁም ደግሞ መኮ ከሰጠው መረጃ ተነስቶ በጣም ብዙ ነገሮችን እያወቀ መጥቷል። እንዲሁም ደግሞ ከክላሷ ውስጥ ማለት ነው ካሜራ እንዳስቀመጠ ድምፅ የምታወረውን ሁሉ ያንን ሁሉ መረጃ በእጁ እንዳለ እንግዲህ በሙሉነት ነው እሱ እሷን ሲያናገርበት የነበረው ማለት ነው። ምክንያቱም እሷን እያጠመደበት የሆነ መስመር ቢኖር ነው እንደዚህ ወይዘሮ ሄለንን ሲናገራት የነበረው ማለት ነው። ስለዚህ አብሯት መስራት እንደሚፈልግ እሷ የምታደርገውን ነገር እሱም እንደሚያደርግ ከእሷ በላይም ማድረግ እንደሚችል እንግዲህ ይነግሯታል እና ወይዘሮ ሂልን አሁን ላይ እንግዲህ የምጠረጥረው በእርግጠኝነት ምክንያቱም አንቺ የምትሰሪውን ስራ እኔ ሰራዋለው ስላለ ስለ ቤሎን መያዝ ወይንም ደግሞ መታገት ማን ሊሆን ይችላል? እያለች እየጠረጠረች ወይንም ደግሞ እያሰበች ትገኛለች። ስለዚህ አዶኒ መሆኑን በስተመጨረሻም የምደርስበት ይሆናል ማለት ነው። ሲቀጥል የቤሎ እጮኛ የተባለችው በባለፈው እንግዲህ ኑኑ ሰርቀዋለች የተባለውን ወይንም ደግሞ ጌጣጌጥ ማለት ነው አኑሻ ከኑኑ ቦርሳ ላይ ያደረገችውን አሁን ላይ የቤሎን እጩኛ አግኝተዋለች ማለት ነው፣ ያገኘችው እዚህ ምን ትሰሪያለሽ? ከቤሎን ከላሲደሽ እሱ እስከሚመጣ ጠብቂው። በሄደችበት ታይም እንግዲህ የቤሎን ጃኬት እየፈተሸች ነበረች። ስትፈተሸው ግን ያንን የጠፋውን ጌጣጌጥ ታገኘዋለች። አንስታ ወስዳ ለወይዘሮ ሄልን ነበር እየሰጠችው ማለት ነው። ቤሎ እበቀልሃለሁ ብላ ስትናገር ነበር። እንዴት የእናቱን ጌጣጌጥ እንዴት እሱ ይሰርቃል በማለት እንግዲህ አንሿም እንዲሁም ደግሞ የመሲ ጓደኛ ባሉበት መሀል እንግዲህ ለወይዘሮ ሄልን ይህን ነገር ሰጥታለች ማለት ነው። እና እጅግ በጣም ነበር እየደነገጠችው ወይዘሮ ሄለን፣ እንዴት ይህን ነገር እሱ ሊያደርግ ይችላል እያለች ስትጠራጠር ነበር። ሲቀጥል ደግሞ አኑሻም፣ እንዴት የወንድሜን ስም አንቺ ለማጥፋት ነው እንዴ? እንዴት እንደዚህ ታደርጊያለሽ? ይህን ነገርማ በምንም ታምር ወንድሜ ሊያደርግ አይችልም ብላም ስትከራከርላት ነበረ ማለት ነው። ሌላው እንግዲህ መሲና ቴዲ ተገናኝተዋል ማለት ነው። ሁለታቸው በስተመጨረሻም ተገናኝተዋል። እንግዲህ መሴ እጅግ በጣም ስትቆጠው ነበር። ትሄድን ለምንድን ነው ካልመጣህ አልመጣም ማትለው ይህን ሁሉ ሰዓት ለምን ታስጠብቀኛለ? እያለች ስትናገረው ነበረ። እሱ ግን ዝም ብሎ ሲያዳምጣት ነበረ። ሁሉ ነገርሽ ለእኔ ክፉ፣ የምትናገሪው ምንም የምትናገሪውም ነገር በሙሉ ለእኔ ቁም ነገር አለው፣ እጅግ በጣም ደስ ይለኛል። አሁን ጨርሰሻል? እኔ ማውራት እችላለሁ? በማለት እንግዲህ መልሶላት ነበር አንተ አትቀልድብኝ እያለች እሷም ስትናገረው ነበር። ማለት ነው እንግዲህ በስተመጨረሻም ሁለታቸው በነገራችን ላይ መሲና እንዲሁም ደግሞ ቴዲ እየተግባቡ እየመጡ ነው ማለት ነው። በእርግጠኝነት ይግባባሉ። አሁን እሷም እንደዚህ እንደተነጫነጨችበት ወደፊትም ትወደዋለች፣ ታፈቅረዋለች ብዬ አስባለሁ። እሱ እንደሚወዳት እንደሚያፈቅራት ያክል የምትወደው የምታፈቅረው ይሆናል። ምክንያቱም እሱ በጣም በብዙ ነገሮች እየታገሳት እንዲሁም ደግሞ እያዳመጣት ይገኛል ማለት ነው። ምክንያቱም አንተ የምትወደኝ የምትፈልገውን መረጃ በነፃ ስለምሰጥ ይሆናል ብለዋለች ማለት ነው። እሱ ግን እኔ እንደዚህ አይደለም፣ በመጀመሪያ ወደ እናንተ ቤት ስመጣ አንቺን እያየውሽ ቀን ነበር እኔ እየወደድኩሽ እያፈቀርኩሽ በማለት እንግዲህ ያለውን ነገር ሲነግራት ነበር ማለት ነው። ስለዚህ እነሱ ማውራት ያለባቸውን ነገር አውርተዋል። እንዴት መጀመር ወይንም ደግሞ እንዴት አብረው መስራት እንደሚፈልጉ ስለሱ ጉዳይም አውርተዋል። ከወይዘሮ ሄለን ፊት ለፊት ወደፊት እንደሚቆሙ ማለት ነው። በነገራችን ላይ መሲ የሁለታቸው መጫወቻ ከመሆን ለአንድ ላታቸው አብሬ መስራት አለብኝ ብላለች ማለት ነው። ስለዚህ አሁን ላይ ከቴዲ ጋር ለመስራት ተስማምታለች ማለት ነው። ቴዲ ደግሞ እመኝኝ መቼም አልከዳሽም አብረን እንሰራለን እንዲሁም ደግሞ ወይዘሮ ሄለንን እናሸንፋለን፣ ፊት ለፊቷ እንቆማለን በማለት ከዚህ በፊትም ደግሞ ደጋግሞ ሲነግራት ነበረ። ግን ደግሞ አሁን ላይ በስተ መጨረሻ ማለት ነው ቴዲን የሚፎካከረው እራሱ ያፌት አሁን ላይ መሲን ማለት ነው እኔ ሚያዥኝ በማለት እኔን ተከትለሽ ይሂጂ እሱን ተይው እና በማለት ቀጥታ ወደ ያፌት እንድትመጣ አድርጓታል ማለት ነው። መሲም እጅግ በጣም ነበር የደነገጠችው። ምክንያቱም አሁን ካልመጣሽ እጄን ካላሽኝ ከቤት ውስጥ ምን እንደሚፈጠር አታቅም እያላት ነበር ማለት ነው። ያ ማለት እንግዲህ ምናልባት ከሱ ጋር ካልሆነ እጁን ካላዘችው ቀጥታ ወይዘሮ ሄለን ይነግራታል ማለት ነው። ለወይዘሮ ሄለን ነገራት ማለት ደግሞ መሲና ቴዲ አንድ ላይ ተገናኝተው ሲያወሩ አገኘዋቸው ቢላት አስቡት፣ እሷ በጣም ትልቅ እርምጃ ነው የምትወስደው ማለት ነው። ስለዚህ ከዚያ አንጻር ይመስለኛል አዶኒ ሁሉን ነገር በንዴትና በቁጭት ነው የሚያደርገው ማለት ነው። ምክንያቱም ቢያንስ እንኳን ንኑ ምን እንደምትፈልግና ምን እንደሆነች ውን ቀርቦ እየጠየቃት አይደለም። እሱ ብቻ ከቤሎን ጋር ስላያት ብቻ በጣም ብዙ ነገሮችን ያደረገ ወይንም ደግሞ በልህና በጉልበት ለራሴ ማድረግ እችላለሁ ብሎ እያምናል ማለት ነው። ግን ደግሞ ቤሎ እጅግ በጣም ደስ የሚለው ነገር እሱ አባት ውጅም ባታፈቅሪኝ ይብን ራሱ ዝም ብለሽ በቃ ምክንያትሽን ንገሪን ሲላት ነበር በባልፈው ማለት ነው። እንግዲህ ከአዶኒ ጋነኝ ወይንም ደግሞ አዶኒ ነው መወደው ምናምን ብላ ከእሱ ጋር ጀምር ያለው ብላ ስትናገር እንግዲህ እንድትውጅኝ አይደለም የምፈልገው ግን ደግሞ ትክክለኛ ምክንያትሽን እንድታስቀምጭልኝ ነው እያለ ሲናገር ነበር ማለት ነው። ሲቀጥል ለምንድን ነው እንደ በፊቱ ደስተኛ ያልሆንሽበትስ? ምንድን ነው እያለ ከስር ከመሰረቱ እሷ ምን እንደምትፈልግና ምን እንደሚያ ሚያ እንደሚያስፈልጋት ነው የሚጠይቃት ማለት ነው። ሲቀጥል ስለ ቤተሰቦቿ ቤት ራሱ አለመኖራቸው ና እና እንዲሁም ደግሞ ከሰው ቤት ጥገኛ ሆኖ በመቀመጣቸው በዚያ ነገሮች ነገሮችን እኔ ተምሬ ለእነሱ ማስተካከል ያለብኝን ነገር አስተካክላለሁ ብላ በምታስብበት ታይም እንግዲህ እሱ ደግሞ ለእናቷ ለአይኒ እንግዲህ የምትኖርበት ቤት እንደሰጣት ያው ከዚህ በፊት ያየነው ጉዳይ ነው ማለት ነው። ሲቀጥል ደግሞ ቤቱን አሁን ላይ መቀመጥ እንደሌለባቸው ወይንም ደግሞ ቤሎን እሽ እንዳትለው እና ከአብረው እንደሚኖሩ ወይዘሮ ሄለን ራሱ አይኔን ስታሳምናት ነበረ። እኔ እናንተን እፈልጋችኋለሁ ከእኔ ወታችሁ መሄድ የለባችሁ ምናምን ብላ ስታስመስል ነበር ማለት ነው ወይዘሮ ሄለን እና እጅግ በጣም ነው እንትን የሚለው ማለት ነው። የእሷ ውሸት ወይንም ደግሞ የእሷ መጥፎነት እጅግ በጣም እየላቀ እየመጣ ነው ግን ደግሞ አሁን ላይ በእሱ ምክንያት ማለት ነው። እውነቱ የሚታወቅ ይመስለኛል። ምክንያቱም ወይዘሮ ሄልን በደንብ እያወቃት መጥቷል ብዬ አስባለሁ። ቤሎን ማለት ነው። ምክንያቱም ያልሆነ መረጃዎችን ሁሉ እየሰጠች ብዙ ስህተቶችን እያገኘባት ስለሆነ፣ እንዲሁም ደግሞ የጭካኔዋን ጥግ ድረስ እየተረዳ ስለሆነ እሱ ነቃ ማለት በወይዘሮ ሄልን ላይ በጣም ጥሩ ነው የሚሆነው፣ ማለት ነው። እና ውዴ ቻናል የተከታታዮቹ ቤተሰቦች በያላችሁበት ሰላማችሁ ይብዛሌ። ለቤቴ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።